ከሞቱ በኋላ እኮ የሉም። የሞተ ቅዱስ እንዴት ትጠራላችሁ? ተክለ ሃይማኖትም እሺ፣ በሕይወተ ስጋ እያሉ ቅዱስ አማልዱ ይሆናል። ሙሴም አማልዷል። ከሞቱ በኋላ ግን ጥቅም የለውም። አስከሬን ለምን ታከብራላችሁ የሚሉን ደግሞ አሉ። እስኪ ስለነሱ አንድ ጥቅስ እየሰማችሁ ነው አይደል? መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 13 ወይም እናንተ ሙሉ ታሪኩን አንብቦት። እንዲህ ነው፣ በጣም ባጭሩ ልተርከው። ንጉሥ ዳዊት ንጉሥ ዳዊት ልጁ ሰሎሞንን አነገሰ። እሱ ሞተ። እሱ በደንብ ስሙኝ፣ ንጉሥ ዳዊት ልጁን ካነገሰ በኋላ ሞተ። ምን አላልኳችሁ? ዳዊት ሞተ፣ ተቀበረ፣ ከአባቶቹም ጋር አንቀላፋ። ሰሎሞን በአባቱ በዳዊት ዙፋን ከተቀመጠ በኋላ ኃጢአት ሰራ። ምን ሰራ አልኳችሁ? ትልቅ ኃጢአት ሠራ፣ እግዚአብሔርን አሳዘነ። በጣም የሚደንቅ ቃል መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 13 ላይ፣ በጣም ኃይለኛ ከባድ ነውር ከፈጸመ በኋላ ሰሎሞን እግዚአብሔር እንዲህ አለው፣ ከአባትህ ከዳዊት ሥራ ጠፍተሃል፣ ርቀሃል። አባትህ ዳዊት በሄደበት መንገድ አልሄድክም። ነሆ አንተን እንዲ እንዲያደርግህ ነበረ። ነገር ግን አለ፣ ነገር ግን እስኪ አብራችሁ በሉ እናንተ፣ ነገር ግን በሉ ስለ አባትህ ስለ ዳዊት ስለ መረጥኳት ስለ ኢየሩሳሌም ይህን ክፉ ነገር በዘመንህ አላደርግም። ይህን ክፉ ነገር በዘመንህ ምን አልልም? ስለ አባትህ ስለ ማን ስለ መረጥኳት ስለ። እንግዲህ እንዳልኳችሁ ነገ ቀሪውን እንጨርሳለን። አሁን ግን ልነግራችሁ የምፈልገው ዳዊት ሞቷል። ዓመታት ተቆጥረዋል። ፈርሷል። በስብሷል። ትቢያ ሆኗል። ላመድ ሆኗል። ስለ አባትህ ስለ ዳዊት ስለመረጥኳት ስለ ኢየሩሳሌም ይህን ክፉ ነገር በዘመን አላደርግም። ስለ ስሜ ይቅርብ እያለው አይለውም። እንዲ ዳዊትን ሳሎሞኑ። እስኪ ልጠይቃችሁ፣ ስለ ስሜ ይቅር ብያለው ማለት ይችላል አይችልም? አቤት! ህያው በሆነ በማይሞት ስሙ ሰሎሞንን ይቅር ማለት ይችላል። እግዚአብሔር ግን እንደዛ አላለም። የሞተውን የዳዊትን ስም ጠርቶ እግዚአብሔር ስለ አባቴ ስለ ዳዊት ይቅር ብያለዋል። ክርስቲያኖች፣ የዳዊት ማስማራ ይግረማችሁ። ስለ መረጥኳት ስለ ኢየሩሳሌም አሁን እኛ ደብረ ሊባኖስ፣ ግሸን፣ ላሊበላ፣ ደብረ ሊባኖስ ወይም ደግሞ እዚህ በተለያየ ቦታ እየሄድን ገዳማትን የምንሳለመው አድባራትን የምንሳለመው ያለ ምክንያት እንዳይመስላችሁ። እግዚአብሔር ቅዱሳኑን ባከበረበት ስፍራ አይደለም? ስለ ቅዱሳኑ ቅዱሳኑ ባረፉበት ቃል ኪዳን በተቀበሉበት ከእግዚአብሔር ጋር በተነጋገሩበት በጸለዩበት ስፍራ አጽማቸው ባረፈበት ስፍራ እንኳን ይቅር ስለሚል፣ ጽላታቸው ባለበት ቃል ኪዳናቸው ባለበት ስፍራ በስፍራው እንኳን እግዚአብሔር ይቅር ስለሚል ስለመረጥኳት ስለማናለን አቤት ስለ ኢየሩሳሌም አይደለም የኢየሩሳሌም ንጉሥ ዳዊት ይቅርና ዳዊት እግዚአብሔርን ያገለገለባት ንስሐ የገባባት ብዙ ነቢያት ትንቢት ተናግረው ስለ ክርስቶስ የሞቱባት ኢየሩሳሌምን እንኳን ስለወደዳት እግዚአብሔር ስለ ኢየሩሳሌም ይቅር ብያለሁ አለ። ስለተመረጡ ቅዱሳን ቦታዎች ብሎ እንኳን እግዚአብሔር ይቅር እንደሚል መጽሐፍ ቅዱስ ለያያችሁ ቅዱሳን ስለ ጸለዩባቸው ስለተጋደሉባቸው ከአጋንንት ጋር ታግለው ባሸነፉባቸው ስፍራዎች ሁሉ እግዚአብሔር ኃጢአትን ይቅር እንደሚላያችሁ፣ ስለ አባት ስለ ዳዊት፣ ስለ መረጥኳት ደግማችሁ ንገሩ። ስለ ማን? ስለ ኢየሩሳሌም ብዬ ይቅር ብያሃለዋል። ታዲያ ምን ትፈልጋላችሁ? ክርስቲያኖች አይደለም የሞቱ ቅዱሳን ይቅርና